ይህ ሰው አንድሪው ቴት ይባላል። የአሜሪካዊና እንግሊዛዊ ጥምር ዜግነት ያለው የሶሻል ሚዲያ ሰው፣ ቢዝነስማንና የቀድሞ ፕሮፌሽናል ኪክ ቦክሰር ነው። ቴት በኪክ ቦክሲንግ አራት ጊዜ የዓለም ሻምፒዮና ቢሆንም ነገር ግን እርሱ ዓለም አቀፍ ዝናን ያገኘው ኦንላይን ላይ በሚያሳያቸው አንዳንድ ተግባሮች ነበር። ቴት በበርካታ ቪዲዮዎቹ ላይ በርካታ የቅንጦት ሕይወቶቹን የሚያሳዩ ክሊፖችን በማጋራት ይታወቃል። ፈጣን መኪናዎችን ሲያሽከረክር በግል ጄት እና በግል የመዝናኛ ቅንጦት ጀልባዎች ላይ ሆኖ የሚያሳዩ ቪዲዮዎቹ የበርካታ ወጣቶችን ትኩረት ስበውለታል። በቲክቶክ ላይም ሐሽታግ አንድሪው ቴት ያላቸው ቪዲዮዎች በቢሊዮን እይታዎች አሏቸው። ቴት በጥቅምት ወይም ኦክቶበር 2022 በዓለማችን ላይ ብቸኛው እውነተኛ ሃይማኖት ኢስላም ነው ያለበት ቪዲዮ ቫይራል ከሆነ በኋላ ሃይማኖቱን ወደ ኢስላም መቀየሩን ተናግሮ ነበር። እምነቱንም በመደገፍ የተለያዩ የፖድካስት ንግግሮችን በማድረግ ሲሰግድ፣ የቁርአን አንቀጾችን ሲያጋራ ወዘተ ያሉ ነገሮችን ሲያደርግ የሚያሳዩ ቪዲዮዎቹ የበርካታ ሙስሊሞችን ቀልብ ስበውለትም ነበር። ይህ በእንዲህ እንዳለ ቴት በሰዎች ዝውውር፣ እድሜያቸው ካልደረሱ ሕፃናት ጋር ግንኙነት በማድረግ እና በገንዘብ ዝውውር ከወንድሙ ትሪስተን ጋር ተከሶ ሮማኒያ ውስጥ በነሐሴ ወር በቤት እስር እንዲቆይ ተደረገ፣ ምንም እንኳን ክሱን እነርሱ ቢቃወሙትም። በዚህ ጊዜ ቴት እጁ በካቴና ከወንድሙ ትሪስተን ጋር ታስሮ ወደ ፍርድ ቤት ሲወሰድ በእጁ ይዞት የነበረው የቁርአን ኮፒ የብዙዎችን ቀልብ ስቦ ነበር። በእርግጥ ቀደም ብሎ ቴት ኢስላም የሰው ልጆች ዛሬ የገጠማቸውን ችግሮች ሁሉ አስተካክሏል እናም ሙስሊሞች ለእምነታቸው መከታ ሆነው የሚቆሙ በሃይማኖታቸው ማንም እንዲያሾፍባቸው የማይፈቅዱ ህዝቦች ናቸው በማለት እምነቱን በአደባባይ ሲያደንቅ ይስተዋላል። በቅርቡም የሮማንያ ፍርድ ቤት ከቤት ውስጥ እስር እንዲለቀቅ ትዕዛዝ ሰጠ። እስር ቤት ከወጣ በኋላ ግን ቴት የሚያሳያቸው አንዳንድ ባህሪዎቹ በእርግጥ ይህ ሰው ኢስላምን ለቀቀ ያስብላል። ምክንያቱም የሮመዳን የዕለት ተዕለት ተግባሪ በማለት በሮመዳን ወር የለቀቀው አንድ የቪዲዮ ክሊፕ ብዙዎችን ግራ ጋብቷል። እኛም ስለዚህ ክሊፑና በችግሩ ጊዜ መጠጊያው ስላደረገው ደግሞ ፋታ ሲያገኝ አምላኩን ስለተወበት ምክንያት ልንነግራችሁ ወደድን። አብራችሁን ቆዩ። አንድሪው ቴት ታዋቂው ተጽዕኖ ፈጣሪ በቅርቡ ሁሉም ሰው እንዲያዩ በማለት የ2025 የዕለት ተዕለት የሮመዳን ተግባሩን በሶሻል ሚዲያው ላይ አጋርቷል። ምናልባትም እንዲነቃቀል ከዓመት በላይ በሮማኒያ የቤት እስር ውስጥ በተደረገበት ክስ ሳቢያ ቆይቶ ከተፈታ በኋላ ለአላህ ጥልቅ ምስጋናውን የሚገልጽበት መንገዱ ይመስላል። ቪዲዮዎቹን እስቲ አንድ በቅርበት እንመልከት የበለጠ ነገሩን ለመረዳት

ቴት በቪዲዮ ላይ ስላከማቸው ሀብት ሰዎች በኦንላይን እንዴት እንደሚገነዘቡት ገንዘብ የሌለውን ሰው ሚስቱ ሕይወቱን እንዴት እንደምትቆጣጠረው ወይም ልትጠላው እንደምትችል የመሳሰሉትን ነገሮች ላይ ሀሳቡን ሲሰጥና ቀጥሎ ስለተለያዩ ተግባሮቹ ለምሳሌ በሚያሚ የሚገኙ የቶም ሀውክ ጥብሶችን መመገብ እንዴት እንደሚያስደስተው ሲያወራ፣ ሲደንስ፣ ሲዋኝ ስለ አርቲፊሻል ኢንተለጀንስም ሳይቀር ሲቀልድ ስለማተስ የሂሳብ ጥያቄን እንዲጠይቀው አንዱንም ቻሌንጅ ሲያደርግ ይስተዋላል። ሎችም ስለ ስካርና ስለ መጠጦች እንደዚሁም በቁም ስለ ማንቀላፋት የመሳሰሉ ነገሮችን እያነሳ ሲያሾፍም ይታያል። ነገር ግን በዚህ ክሊፕ ላይ በጣም ጎልቶ የታየው የተለመዱ የሮመዳን ተግባሮች አለመኖራቸው ነው። የቁርአን ቂራአት የለም። ስግደት የለም። መጾም የለም። ይልቁንም ቴትን እንደ ዳንስ፣ ዋና፣ ስድብና የምሽት ክለቦች ውስጥ እንደ መዝናናት ያሉ ተግባሮች ላይ ተጠምዶ ይታያል። ይህ ደግሞ በጣም ይደንቃል። በተለይ ከሁለት ዓመታት በፊት ቴት እስልምናን ተቀብሎ የነበረ ሰው እንደመሆኑና ያኔም ለሃይማኖቱ የነበረውን ጠንካራ አቋም በአደባባይ እንደሚያሳይ ሰው ሲስተዋል የብዙዎችን ትኩረት ስቧል። የቁርአን አንቀጾችን በማኅበራዊ ሚዲያዎች ላይ በማጋራት ለችሎት ሲቀርብ ቁርአን ይዞ የሚያሳዩ ምስሎችን በመልቀቅ የመጀመሪያውን ረመዳኑን ለመጾም በእስር ቤት ማቀዱን ሳይቀር በዛ ጊዜ የነበረው ተግባሩ ከኢስላም ጋር ጥልቅ ግንኙነት መፍጠሩን ይጠቁም ነበረ። በእምነቱ ላይ መጽናትን የሚፈልግ ሰው ሆኖም ታይቶ ነበረ። ነገር ግን አሁን ከእስር ቤት ከተለቀቀ በኋላ ለኢስላም ያለው ታማኝነት የመነመነ ይመስላል። የቅርብ ተግባሮቹ በተለይ በተባረከው የረመዳን ወር ላይ ያሳየው በጣም አሳሳቢ ነው። ረመዳን ሙስሊሞች በቀን ሲጾሙ ውለው ምሽቱን በኢባዳና በአምልኮ የሚያሳልፉበት ወር ነው። ይህንን የተባረከ ወር ከመጠቀም ይልቅ ቴት በእጅጉ ተቃራኒ የሆነውን እንደ ዳንስ፣ ሲጋራ ማጨስ፣ የስድብ ቃላቶችን መጠቀም፣ አስካሪ መጠጦችን መጠጣት፣ በአደባባይ በግልጽ መብላት፣ በምሽት ክለብ ውስጥ ማሳለፍ፣ የመሳሰሉ ተግባሮችን ሲያደርግ ታይቷል። ቴት ሮመዳኑን እንዲህ ባለ ሁኔታ ሲያሳልፍ መመልከት በጣም ያሳዝናል። ጭራሽ ደግሞ በሶሻል ሚዲያ ላይ መጋረቱ በሮመዳን ወቅት ይህንን ቪዲዮ የፖሰተበት ምክንያቱ እውነቱ ከሙስሊሞች ዘንድ ከፍተኛ ትችትን እንደሚስብለት አውቆ ያደረገው መሆኑ ደግሞ ይበልጥ ይረብሻል። ሌሎች ላይ መፍረድ ተገቢ ባይሆንም በቅርብ ቴት ሲያደርጋቸው ስለነበሩት ተግባሮች በግልጽ መናገሩ ደግሞ አስፈላጊ ነው። ወደ አላህ እንዲመለስ ጠንከር ያሉ ምክሮች ያስፈልጉታል። እናም ይህንን የሮመዳንን ወርቃማ እድል ባያበላሽ ባያባክን። በተጨማሪ ደግሞ የዚህ አይነት ክሊፖችን ማጋረት ሌሎችን ወደ ስህተት ሊመራ ይችላል። በተለይ አዲስ ሰለምቴዎችን ልባቸውን ለዓለማዊ ደፍታ እንዲሞሉ ሊያነሳሳቸው ይችላል። በሮመዳን ወቅት የአንድ አማኝ የዕለት ተዕለት ተግባር ለአላህ ያለውን ፍቅር ያንጸባርቃል። ስለዚህ የሆነ ሰው የዕለት ተዕለት ስራው ወይም ሩቲኑ ሳይቀየር ሲቀር ወደ ኃጢአትና መደንቆር ሲመለስ ምን ይባላል? ረመዳን በልባቸው ላይ ምንም ተጽዕኖ እንዳላደረገ ያሳያል። መታቀብ የለ፣ ለአላህ ለመቅረብ የሚደረግ ጥረት የለ። በመከራቸው ጊዜ ፊታቸውን ወደ እርሱ የሚያዞሩትንና በፋታቸው ጊዜ ስለሚረሱት ሰዎች አላህ እንዲህ ሲል በቁርአን ላይ ያስጠንቅቋል። ሰውንም ጉዳት ባገኘው ጊዜ በጎኑ ላይ ተጋድሞ ወይም ተቀምጦ ወይም ቆሞ ይለምነናል ጉዳቱንም ከእርሱ ላይ በገለጥንለት ጊዜ ወደ አገኘው ጉዳት እንዳልጠራን ሆኖ ያልፋል። እንደዚሁ ለድንበር ኃላፊዎች ይሰሩት የነበሩት ሥራ ተሸለመላቸው። የቴት ድርጊት ጉዳቱ ባገኘው ጊዜ ኢስላምን መያዙንና ጉዳቱ ወይም ያገኘው መከራ በተነሳለት ጊዜ ማለትም ሕይወት ቀላል በሆነችለት ጊዜ መቶውን ያሳያል። ይህንን የባሰና የከፋ የሚያደርገው ደግሞ እነዚህን ጸያፍ ተግባሮቹን ደብቆ በግል ያደረጋቸው ሳይሆን በሶሻል ሚዲያም ላይ እንደ ታላቅ ገድል ሲያናፋ የነበረ መሆኑ ነው። ሰው ኃጢአት ሲሠራ ሐፍረት ተሰምቶት የአላህን ይቅርታ ይጠይቃል እንጂ ኃጢአቱን በይፋ ለዓለም አያስተላልፍም። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ኃጢአትን በይፋ ከፈጸሙት ውጭ ሁሉም ኡማቸው ይቅር እንደሚባል ተናግረዋል። ኃጢአትን በአደባባይ ማስተዋወቅ ግለሰቡን ብቻ ሳይሆን የሚጎዳው ብዙ ተከታዮቹም ላይ ተጽዕኖ ያሳድራል። በተለይ እንደ ምሳሌ የሚያዩት አዲስ ሰለምቲዎች ላይ አንዳንዶች የቴትን ተግባር አይተው ረመዳንን መጾም አምልኮና ኢባዳን እንደ ግዳጅ ሳይሆን እንደ ምርጫ ወይም አስፈላጊ እንዳልሆነ አድርገው ሊመለከቱት ይችላል። በዚህም ከኢስላም ሊያፈነግጡ ይችላሉ፣ ወይም ልክ እንደሱ ባልሰማ መኖር እንደሚችሉም ሊያምኑ ይችላሉ። እውነታው ቴት በአንድ ወቅት ኢስላም እውነት ነው ብሎ አምኖ ይፋ አድርጎ እንደነበረው አይነት ሰው ከእንግዲህ ያለመሆን ነው። ተግባሩ ወይ ኢስላምን እንደተወ ሰው ነው ወይም ልቡ ከመመሪያው ርቆ እንደታሸገና ቀልቡም እንደደረቀበት ሰው ነው። ቴት የእውነት ኢስላምን ከተወ ጉዳዩ በእርሱና በአላህ መሃል ነው። ነገር ግን ሃይማኖቱን በአደባባይ ማዋረድና ሌሎቹንም ወደ ስህተት መንገድ መምራት አይገባውም። አሁንም ሙስሊም ነኝ ብሎ የሚያስብ ከሆነም ኢስላም በችግራችን ወቅት ብቻ አላህን ማስታወስና ነገሮች ሲስተካከሉልን ወደ ኃጢአታዊ ሕይወታችን መመለስ ማለት አለመሆኑን ማስታወስ አለበት። ሳይረፍድበት በፊት ስህተቱን ተገንዝቦ እንዲመለስ ተስፋ እናደርጋለን።